ወይዘሮ ውባንችና ልጆቻቸው ጓዝ ጥቅለ ላይ ይጣደፋሉ። አምባሳደር አስራት ወልዴ ደግሞ የእሳቸውን ዋና ዋና ንብረት ያዘጋጃሉ። ኮሎኔል መንግስቱ ጥድፊያውን ያላዩ መስሎ አለፏቸው። መሬቱን እየቆነጠሩ በዝግታ ነበር የሚራመዱት። የቀኝ እግራቸውን በቀኝ እጃቸው በያዙት በትረ መኮንን መታ መታ ያደርጋሉ። ጥቁረ ገጻቸው ከሰል መስሏል። ፊታቸውን እንዳባጨጓሬ ኮሰስ አድርገውታል። መኪናዋ ወደ አየር ማረፊያ ግቢ ገባች። ሁዳቸው ብርስ ይልባቸዋል። የአየር መንገድ ሰራተኞች ከቅርብ የሚሆን ከሩቅ እንዲያፈጡባቸው አልፈለጉም። ውስጣቸው በተጻራሪ ሀሳቦች ተናጠ። የሚሄደው ወደ ኬንያ ነው፣ አስቸኳይ ስብሰባ አለብኝ አሉ ሌትናል ኮሎኔል መንግሥቱ ኃይለ ማርያም። ሰላም ጤና ይስጥልን የተከበራችሁ ተከታታዮቻችን፣ ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። በዛሬው የይህም ነበር መሰናዷችንም ግንቦት 13ን እናነሳለን። ሌትናል ኮሎኔል መንግሥቱ ኃይለ ማርያም የ17 ዓመት ሥልጣናቸውን ለቀው ከሀገር የወጡበት ቀን። ቀደም ሲል ያደመጣችሁትም ደራሲ ሀብታሙ አለባቸው ልብ ወለዳዊ ቅርጽ ባለው መልኩ የቄሳርምባ በሚል ርዕስ ካቀረበው ድርሰት ላይ የተወሰደውን ነው። ከዛሬ 34 ዓመት በፊት ግንቦት 13 1983 ዓ ም ብቸኛ በሆነው የኢትዮጵያ ሬዲዮ የወቅቱ ጉምቱ ጋዜጠኛ ዳሪዮስ ሞዲ በስድስት ሰዓቱ ዜና በዚያ በአስገምጋሚ ድምፁ ይህንን አስደንጋጭ ዜና ለኢትዮጵያ ህዝብ አስደመጠ። የሀገሪቱ ፕሬዝደንት ከሥልጣን መውረዳቸው እንደሚበጅ የታመነበት ስለሆነ ይህንኑ በማመዛዘን ፕሬዝደንት መንግሥቱ ኃይለማርያም በዛሬው ዕለት ከሥልጣን ወርደው ከኢትዮጵያ ውጪ ሄደዋል። ይህንን ዜና ጓድ መንግስቱ ኃይለማርያም አብሬ ከህዝቡ ጋር የሰማሁት አዲስ ነገር ነው ለኔ ሲሉ ኖረዋል። ጓድ መንግስቱ ሀገር ጥለው ፈረጠጡ? ወይስ እሳቸው እንደሚሉት የመጨረሻ የጦር መሳሪያ አማራጫቸውን ለመሞከር ወደ ኬንያ ሲያቀኑ እዚያው ኬንያ ሆነው ከስልጣን መውረዳቸውን እንደሌላው ህዝብ ሁሉ በሬዲዮ ሰሙ? አንዳንዶች እንደዚያ ቢሆን ኖሮ ቀድሞ ቤተሰቦቻቸውን ወዳጃቸው ሙጋቤ ጋር ዝምባብዌ አይልኳቸውም ነበር ሲሉ አይ ቀድሞውንም እኮ ወደ ብላቴ የጦር ማሰልጠኛ እየሄዱ ነበር፣ ከዚያ ነው የዕቅድ ለውጥ ያደረጉት ቀድሞ የተዘጋጁበት ነገር አይደለም የሚሉ አሉ። ይሄ አከራካሪ ሆኖ የቆየ ነው። እሳቸው በዛው ልቀር አልነበር የሚሄድኩት ሲሉ፣ ሌሎች ብዙዎች ደግሞ አይ አቅዶበት ነበር የሄደው ሲሉ አከራካሪ እንደሆነ የቆየ ጉዳይ ነበር። አሁን ግን የስደተኛው መሪ ትረካዎች በሚል በይታገሱ ጌትነት ገበየው በቅርቡ በወጣው መጽሐፍ መንግስቱ ኃይለማርያም አቅደውበት እንደወጡ አምነዋል። ይህንም በተመለከተ መንግስቱ ኃይለማርያም ከዙምባብዌ ሆነው ያሉትን እስከ መጨረሻው አብራችሁን ከቆያችሁ በዛሬው መሰናዷችን እነግራችኋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እስከ መጨረሻው ድረስ ከመታገል ወደ ኋላ አልልም ያሉት ጓድ መንግስቱ የቅርብ ሰዎቻቸውን እየሰበሰቡ ወደፊት እንጂ ወደ ኋላ ማፈግፈግ የለም ያሉት ጓድ መንግስቱ እንዲያው መሳሪያ ከወዴት እናገኛለን ብላቸው የምታስቡ ከሆነ በዚህ ጉዳይ ላይ አትጨነቁ፣ ሲሉ ሰዎቻቸውን ያረጋጉት ጓድ መንግስቱ ከመሳሪያ አንስቶ እስከ ሮኬት ድረስ የማቅረብ አቅም አለን ሲሉ ተደምጦ የነበሩት ጓድ መንግስቱ ግንቦት 13 1983 ዓ ም ከሀገር ወጥተው በዚያው ላይ መለሱ ሄደው ቀሩ። አብዮቱና ትዝታዬ ሲሉ ሌፍተናንት ኮሎኔል ፍስሐ ደስታ በጻፉት መጽሐፍ ከአገር ከመውጣታቸው ቀደም ብለው በነበሩት ቀናት የመንግሥቱ ሁኔታ ምን ይመስል እንደነበር አስፍረዋል። ግንቦት 10 ቀን 1983 ዓ ም ኮሎኔል መንግሥቱ ኃይለማርያም በመኖሪያ ቤታቸው ለከፍተኛ ባለሥልጣኖቻቸው የራት ግብዣ አደረጉ። ግብዣቸው ሲጠናቀቅ ፕሬዚዳንቱ ከዚህ በፊት ባልተለመደ መልኩ ሁሉንም ተጋባዥ እንግዶች እበራፋቸው ላይ በመሆን አንድ በአንድ እየጨበጡ ሸኟቸው። ግንቦት 12 ቀን 1983 ዓ.ም ተምረት ፕሬዝደንት መንግስቱ ሙሉውን ቀን የተለያዩ ወረቀቶችን እቢሯቸው ውስጥ ሲቀዳድሩ አሉ። ማምሻው ላይ ግን ወደ ዘመቻ መምሪያ በማምራት ለከፍተኛ የጦር አዛዦቻቸው ንግግር አደረጉ። ማክሰኞ ግንቦት 13 የፕሬዝደንቱ ልዩ ረዳት ሻምበል መንግስቱ ብላቴ ማሰልጠኛ ጣቢያ ደርሶ ከዚያም ወደ አስመራ ደርሶ መልስ የሚበቃ ነዳጅ የሞላ አንድ ዳሽ አምስት አውሮፕላን እንዲያዘጋጅ ትዕዛዝ አስተላለፉለት። በዛው ዕለት ከጧቱ ለሳ ገደማ ፕሬዝዳንቱ ከተመረጡ አጃቢዎች እንደዚሁም ከሶስተኛ ክፍለ ጦር የመጣና የቅርብ አጃቢያቸው ከነበረው ከሻለቃ ደመቀ ባንጃው ጋር በመሆን በኮሎኔል ተስፋዬ መሪነት ቦሌ አውሮፕላን ማረፊያ በመድረስ ተዘጋሽታ ተጠብቅ ከነበረችው አውሮፕላን ተሳፈሩ። ግንቦት 13 ቀን 1983 ዓ.ም ተምረት ፕሬዝዳንት መንግስቱ የ17 ዓመት ስልጣናቸውን ለቀው ወደ ዚምባብዌ አመሩ ሲሉ ኮሎኔል ፍስሃ በመጽሐፋቸው ጽፈው ነበር ገነት አየለ ዚምባብዌ ሄዳ ቃለ መጠይቅ አድርጋላቸው የሌተናል ኮሎኔል መንግስቱ ኃይለ ማርያም ትዝታዎች በሚል ባዘጋጀችው መጽሐፍ እንዲህ ጠይቃቸው እንደሚከተለው መልሰው ነበር ገነት ህዝቡ ሁሉም ነገር ካልተሳካ ዳግማዊ ቴዎድሮስ ይሆናሉ ራሳቸውን ያጠፋሉ ሲባሉ ነገሩ የተገላቢጦሽ ሆኖ ቤተሰቡን ልጆቹን ካሸሸ በኋላ ሐረሪ ዙምባብዌ ገባ ይለዎታል። ለዚህ የሚሰጡት መልስ አለ። መንግስቱ ኃይለማርያም እንዲህ ሲሉ መለሱ። መጀመሪያ ነገር ቴዎድሮስን ለመሆንም ላለመሆንም አካሄዴ ምን ለማድረግ ነበር ነው ጥያቄው። የወጣሁት በዚያው ለመቅረት አልነበረም። እሳቸው የሞቱበት ጊዜና ሁኔታ የተለየ ነው። ላጼ ቴዎድሮስ ትልቅ አድናቆት አለኝ። ወደ እኔ ስንመጣ ግን እኔ አዲስ አበባ ብቆይም፣ በዚያ በተበላሸ ሁኔታ በተዳከመ አሰራር ከማን ጋር እንደምሰራ ለመገመት ያስቸግረኛል ተስፋ ላለመቁረጥ እጅ ላለመስጠት በደቡብ በኩል ይሄ መሳሪያ ቢገባ ሊኖሮ የጉሬላ ውጊያ ለማድረግ በዚህ ብቻ የመጨረሻ ተስፋዬን ጥዬ ነበር። ከዚህ በተረፈ የእኛ ባለስልጣኖች እንዳደረጉት ተሰልፌ ሄጄ ተራ ጠብቄ ከት ብለው እየሳቁ እጄን አልሰጠሁም። ዘላለማዊ አይደለንም፣ ሁላችንም እንሞታለን። ለምን አልሞቱም ተንጋግተው ሄደው እጃቸውን ከመስጠት? የጦር አዛዦችን ብትይ አንድ ረገጥ እያደረጉ ሀያና ሰላሳ ወታደር አስከትሎ ትንሽ የተንቆራጠጠ ነበር። ማን ነው ለመሆኑ ከሴት ከወንድ የኔን ድፍረትና ወኔ ጥያቄ ውስጥ ሊያስገባ የሚችለው? ይህን ሕሊና ያለው ይመርምር። የት ነበሩ በፈንጂ ላይ ስረማመድ ኦሮሞ መሃል አልነበርኩም እንዴ? ትግሬ ያልነበርኩም እንዴ? ኤርትራ አልነበርኩም እንዴ? ጅጅጋ በተከበበ ጊዜ ማንገፍቶ የነበር ሄድኩት ይከተሉ ነበር እንጂ ተከትያቸው አውቃለሁ እንዴ? በአብዮት ውስጥ ጊዜ እንደ መለስ ዜናዊ የጥይት መከላከያ እያደረግኩ ጥይት በማይበሳው መስታወት ውስጥ ቆሜ ነበር እንዴ? አደባባይ መውጣው ብረት ለበስ መኪና እያንጋጋሁና ወታደር ግራና ቀኝ እየማገርኩ ትራፊክ እያስቆምኩ ነበር እንዴ? አዲስ አበባ ውስጥ የምዞረው ደረቴን ገልብጭ ያልነበር እንዴ? በከተማ፣ በገጠር በየገበሬው ጎጆ ስገባ የነበረው ይሄ ሁሉ በህዝቡ ላይ እምነት ስለነበረኝ ነው። ይህን ሁሉ ያነሳሁት ራሴን አንቱ ለማለትና ለመመጻደቅ ሳይሆን የኢትዮጵያ ጠላቶች 17 ዓመት የፈተኑ ሰው ነኝ። ማውራት ቀላለው፣ ማድረግ ግን ሌላ። የሄድኩት ከሀገሩ ጥቼ ለመቅረት ሳይሆን የመጨረሻ የቀረኝን ዕድል ለመሞከር ነበር ሲሉ መልስ ሰጥተው ነበር። ከሀገር ሲወጡ ጫካ የነበሩት ህወሓትና ሻዕቢያ ገንዘብ ዘርፎ ኮበለሉ ሲሉ ላቀረቡበት ክስ ምን ይላሉ ስትል ገነት ለጥቃ ጠይቃቸውም ነበር። ከኢትዮጵያ ሰውጣ አይደለም ገንዘብ ሊዝ ቀርቶ ከፈለግሽ አሳይሻለሁ። ይዤ የወጣሁትን በትረ መኮንኔንና የደንብ ልብሴ ላይ የደረብኩትን የሚሊተሪ ጃኬት ብቻ ነው ይዤ የወጣሁት። ከኢትዮጵያ ሰውጣ ብቻዬን አይደለም የወጣሁት። አብሮኝ የነበሩ ሰዎች ገንዘብ ጭኝ የውጥቼ እንደሆነ መመስከር ይችላሉ። ራቁቴን ነው የወጣሁት። የገንዘብ ሰው በሆን ኖሮ ያንን በመሰለ ቀውጢ ጊዜ ሳይሆን 17 ዓመት በስልጣን ላይ በነበርኩበት ወቅት የፈለገኝን ማድረግ እችል ነበር። ሀገሬን ለመልቀቅ ከመገደዴ ጥቂት ሳምንታት በፊት የኩዌት መንግስት በስሜ ለግሌ ላከውን 20 ሚሊዮን ዶላር ትቼ ነው የወጣሁት። ከዚያ ጥቂት ዓመታት ቀደም ሲል የሊቢያው ኮሎኔል ጋዳፊ አሁንም በስሜ ላከውን 150 ሚሊዮን ዶላር ገቢ አድርጌ ለሀገር ግንባታ ውሏል። እኔ ለሀገር ገንዘብ አምጪ እንጂ ገንዘብ ዘራፊ አይደለሁም እኔም ወንኩ። በመንግስት ስልጣን ላይ የነበሩ ጓዶቼ በዘረፋ እንታማም ሁሉም የሚያውቀው ሀቅ ነው። የኢትዮጵያ ህዝብ ይመሰክርልናል፣ ሲሉ ለጥያቄው በስሜት ተሞልተው መልስ ሰጥተው ነበር። በቅርቡ ግን መንግስቱ ኃይለማርያም ለገነት ከሰጧት የተለየ ሐሳብ ዙምባብዌ ሄዶ ኢንተርቪው ላደረጋቸው ሕፃናት አምባ ላደገው ይታገሱ ጌትነት ገበየው ነግረውታል። ስለ እኔ ከሀገር መውጣት ብዙ ብዙ ሲባል ሰምቻለሁ የኢትዮጵያ ህዝብ ብዙ አውርቷል። እኔ በደንብ አድርጌ ተሰናብቼን የደመደምኩት ቢያንስ በሸንጎ ስብሰባ ላይ በጉባኤው ላይ እንግዲህ ሀገር ለማዳን በሚደረገው ትግል ካላመናችሁ፣ ያቀረብኩትን ጥያቄ ካልሰማችሁኝ፣ ተዋጊውን ሰራዊት ካላጠናከራችሁ ለሚደርሰው ነገር ኃላፊን አይደለሁም እናንተ ናችሁ ብያለሁ። የሚኒስትሮች ምክር ቤትን ሰብስቤ ደግሞ አዝናለሁ ጓዶች፣ እስከዛሬ ድረስ ላሳያችሁኝ ትጋት፣ የሀገር ፍቅር ስሜት፣ አብዮታዊነት ሁሉ አድናቆቴን፣ አክብሮቴን እገልጻለሁ። ከዚህ በኋላ አብረን የምንሰራበት ሁኔታ የለም። እንደሰማችሁት ሶስት ሰዓት ሙሉ አልቅሼ ተናግሬ ጩኸቴ የቁራ ጩኸት ሆነ። ደነዋሉ ነው ያልኳቸው። ምንም ስውርና ድብቅ ነገር የለም። ብላቴን ሄዱ ምናምን ብሎ ነገር የለም። እውነት ነው። ብላቴን እሄዳለሁ ብያለሁ። ኬንያ ወይም ዙምባብዌ እሄዳለሁ አልልም። እውነቱ ይሄው ነው። ከሸንጎ ስብሰባ አስቀድሞ በፍጹም በህይወቴ ይህን የመሰለ ዓላማ አልነበረኝም። በፍጹም እንደዚህ ይታሰባልን ብዬ አላምንም ነበር። ነገር ግን እኔ እዚያ ብቀመጥ ኖሮ ሃያ ዓመት በወያኔ እስር ቤት መበስበስ ነው ውጤቱ። ይሄ ደግሞ ለኢትዮጵያ ህዝብ የሚጠቅመው ነገር የለም። ደግሞ በወቅቱ ከነበረው አጠቃላይ ሁኔታ አንጻር ወያኔን የሚያቁም ነገር የለም። ሁሉን ነገር አውጥቼ አውርጄ፣ እኔ አመራር ላይ ሆኜ ኤርትራ አትሄድም። እኔ እዚህ ቁጭ ብዬ ወይ ወያኔን አልጠብቅም እንዋጋ እንመልሰዋለን። ይህንን ኃይል እርዱኝ ብዬ ብጠይቅ አይሆንም፣ በዚህ ሰዓት ከእንግዲህ በኋላ በጠረጴዛ ዙሪያ ነው ውጊያ፣ በንግግር እንጂ በጠመንጃ አይደለም ሲሉኝ ሰራዊቱ ይሰማል። ሰራዊቱ መሳሪያውን ጥሎ ነው የተመለሰው እኔ የጠየቅኩት ሰራዊቱን እንርዳው፣ እየተመናመነ ነው፣ ብቻውን ነው፣ በእያንዳንዱ ቦታ የአካባቢው ሲቪል ሁሉ እየወጋው ነው ብዬ ተናግሬ፣ ያለው ስለ ሰራዊቱ አንድ ሰው የተናገረ የለም። እውነትም ሰራዊቱ ይህንን ሁሉ ጊዜ ደክሟል፣ ደሙን አፍስሷል፣ ህይወቱን ሰጥቷል። ለሀገር ብሎ ያለ የለም። ከጠላቶች ጋር ቁጭ ብለን እንምከር ነው ያሉት። ሰራዊቱ እኔ ያንን ስል ሰምቷል፣ ይሰማም ነበረ። እናም ሰራዊቱ ጥሎ ተመለሰ። ወያኔ ሰተት ብሎ ያለምንም ችግር ቤተ መንግስት ገባ። ይህንን ቁጭ ብሎ በሚገባ ላጤነውና ውስጡን ለሚያውቀው አሳፋሪ ታሪክ ነው ብዬ ነው ማምነው። ጦርነት ነው ይሄ፣ ዳንስ አይደለም ሰርግ አይደለም፣ ጨዋታ አይደለም። በሰው ህይወት ነው የምንፈርድና የምናዛው። ይህንን ሁኔታ ነው እንቅልፋተን ለአስራ ሰባት ዓመት ያለፍ ነው ያውቁታል። በሰው እጅ ምን ያምራል እንደሚባለው፣ እኔ ላይ በነበረ ጊዜ እንደዚህ እንደዚህ ቢሆን ኖሮ ባይሆን ኖሮ የሚሉ ሁሉ በኋላ ላይ ሁሉም ነገር እጃቸው ላይ ሆነ፣ ኳሱም እግራቸው ስር ወደቀ። እነ ጀኔራል ተስፋዬ ገብረ ኪዳን ይህን ጉዳይ ለህዝብ ሲገልጡ ሸሸ ማለታቸው ለእኔ ዱብዳ ነው። እርሱም ሆነ ሌሎች የመሰላቸውን ተናግረዋል። እኔም በእርሱ አልፈርድበትም። ይህንንም ተቀብለው ባስተጋቡ ጓዶችም አልፈርድባቸውም። ኋላም ተስፋዬ ጣሊያን ኤምባሲ ገብቶ ሞቷል። እውነት እንነጋገር ከተባለ ብዙዎች ሳልነግራቸው ተደብቄ ሸሽቼ እንዳልወጣው ያውቃሉ። ምን ነው የኢትዮጵያን ሕዝባዊ ዲሞክራሲያዊ ሪፐብሊክ ሸንጎን ጉባኤ ሰብስቤ ያልተናገርኩም እንዴ? ከዚህ ሌላ ለማን ይነገራል? የዛን ጊዜ በነበርኩበት ሁኔታ አዝኛለሁ። ራሴ ዞሮ ነበር። ሁሉን ነገር ለኢትዮጵያ ህዝብ ነው ያደረግነው። አንድም ነገር በግል ለእኔ እንደ ጓደለኛ ብለን አልደከምንም። በሰሜኑ ጦርነት ብዙ ዋጋ ከፍለናል። እዚያ ሁሉ ድካም ሊሆነ የጠራሁት ጉባኤ በሴረኞች ተጠልፎ በዚያ አይነት ሁኔታ ምላሽ ሲሰጠኝ፣ ሌላውን ሁሉን ተወውና በቤት ያሉትንም ልጆቼን ማስታወስ ተሳነኝ። በጣም ከፍተኛ ሐዘን ውስጥና ችግር ውስጥ ነው የወደኩት። በጣም የቅርብ የሆኑ ጓዶቼን፣ አባቴን ጨምሮ ምን እናድርግ፣ ምን ይሻላል ብዬ መከርኩ። ሁሉም ጣልና ሂድ፣ ምን ያልተደረገ ነገር አለ? ሊገድሉ ነው እኮ የሚፈልጉት አሉ። እውነት ነው። ብዙ የጦር መኮንኖች ጄኔራሎች በተለያየ ሁኔታ የግድያ ዕቅድ አቅደው በድልና ጣፍ እንዳይማመን ባልሆንም በአጋጣሚ ተርፌ አለሁ። እኔ ሕይወቴን፣ ኑሮዬን ያለኝን ነገር ሁሉ ለኢትዮጵያና ለህዝቦቿ ጥቅም ለኢትዮጵያ አንድነት ብዬ ስደክም ለስልጣን ሙጥኝ ብዬ እዚያ ላይ የተቀመጥኩ አይነት ነገር መሰለ። በመጨረሻ ላይ ደብዳቤ ጻፉና ሂድልን አሉ። እናም ያን ውሳኔ ውስኜ ስወጣ ማንንም አላስታወስኩም። በኋላ ተመልሼ ነው በብዙ ሂደት ወደ መረጋጋት የመጣሁት። ብዙ ጊዜ ታመምኩ። ራሴን ያማኝ ነበር፣ እንቅልፍ አልተኛም ሆስፒታል ድረስ ገብቻለሁ። ኋላ ላይ ደግሞ ልቤን አመመኝ ልቤን አሁን ኦፕሬት ሆኜ ሌላ ልብ ገብቶልኝ ነው የምኖረው። ብዙ ጊዜ በመኖር ያለመኖር ጥያቄ ላይ ከራሴ ጋር ስታገል ቆየሁ። ከብዙ ጊዜ በኋላ ልቤንም ታከምኩ። እኔም ነገሮችን በሙሉ ማመንና መቀበሉን በግድ ሁኔታውን እየለመድኩ መጣው። እኔ የራሴን ከኢትዮጵያ ወጥቶ ውጭ ሀገር መኖር አይደለም በውን በሕልሜም አስቤው አላውቅም። ልጅ እያለን አሜሪካ ሄድኩ ጊዜ ብዙ ጓዶቻችን እዚያው ቀርተው ነበር። ያኔ እዚያ የገቡ እስካሁንም እዚያው ያሉ አሉ። ሌሎቻችን ግን ከግል መንደላቀቃችን በላይ ኢትዮጵያ ውስጥ በድህነትም ቢሆን ነበር ምርጫችን። እዚህ ልባችን ውስጥ መቼና እንዴት እንደገባ የማናውቀው ኢትዮጵያ የሚባል ትልቅ ስዕል፣ ትልቅ ሀውልት አለና ተመልሰን ለመምጣት አላቅማማን። በመጨረሻ ግን የሆነው ነገር ሁሉ አስጠላኝ ማለት ይቻላል። ከሀገር ስወጣ ማንንም ለማሰብና ለማሰላሰል ያን ጊዜ የነበርኩበት ሁኔታ አይፈቅድም። በኋላ ላይ ትንሽ ተረጋግቼ ተመልሼ ብዙ አሰብኩበትና፣ እንዴ ምንድን ነው ሀገር ለማጣት የመጀመሪያ ሰው አይደለውም፣ እኔ ብቻ አይደለውም የፖለቲካ ውድቀት ያጋጠመኝ። አቅም በፈቀደ ታሪክ ባደላና ህዝቡ በተባበረኝ ጊዜ የሚቻለኝን ለሀገሬ በቀናነት አድርጌአለሁ። ካልተቻለ ደግሞ ለምን እንደ ማንኛውም ሰው አልኖርም ብዬ ራሴን ራሴ መክሬ ሁሉንም ነገር ትቼ መጽሐፍ ወደ መጽሐፍ ነው የሄድኩት ሲሉ መንግስቱ ኃይለማርያም ተናግረዋል። ግንቦት 13 ሲነሳ ግን ሻለቃ ደመቀ ባንጃው ሳይነሳ አይቀርም። መንግስቱ ኃይለማርያም ናይሮቢ ገብተዋል። ከዚያም ወደ ዚምባብዌ ለመሄድ እየተሰናዱ ነው በዚህ ወቅት መንግስቱ ሊሰደዱ መሆኑን ሳያውቁ አጅበዋቸው የሄዱት ኢትዮጵያውያን ሁለት አማራጭ ቀረበላቸው፣ ከመንግስቱ ጋር ወደ ዚምባብዌ ማቅናት አሊያም ወደ ፈለጉበት ሌላ ዓለም ለመሰደድ መልካም አጋጣሚ እንዳላቸው። ያኔ ወታደሮቹ ባይለስላሴ መንግስት ላይ ሲያሴሩ ለወታደሮቹ ሾፌር ሆኖ ስልጣን ከጨበጡ በኋላ ደግሞ የመንግስቱ ኃይለ ማርያም ጠባቂ የነበረውና ኬንያ ድረስም አጅቦ ያደረሰው ሻለቃ ደመቀ ባንጃው ግን እነዚህን አማራጮች አልቀበልም አለ። እሱ ሶስተኛ አማራጭ ያለው ወደ ሀገሩ ተመልሶ በጠላት እጅ መሞትን ነበር። እኔ ወደ ሀገሬ እመለሳለሁ አለ፤ ብሎም አልቀረ አደረገው። በዚህ ዕድሜ ሀገሬን ጥዬ አልሰደድም፣ ሀገሬ ውስጥ ሞታለሁ ብሎ ተመለሰ። ሻለቃ ደመቀ ሲመለስ ታሰረ፣ እስር ቤት ውስጥ ሞተ። አንድ ጥይትና አንድ ሰው እስኪቀር እንዋጋለን ያለው መንግስቱ ኃይለ ማርያምን ሲጠብቅ የነበረው ሻለቃ ደመቀ ባንጃው ይሆን እንዴ ሲሉ ብዙዎች በምጸት ተናግረዋል። በዛሬው የይህም ነበር መሰናዶ